በስተክክል እኮ ነው እያወራሁ ያለሁት ምንድን ነው እንደዚህ ነው መስተክል ነጃጀትት እንደዚህ ንቀሺ ምናምን ለኛ ችግር ለኛ ጉዳይ ማን ይኖራል ከኛው በላይ እሱ ምንድን ነበር ያለኝ እኔ ልጃለኝ ብሎ ሲሰማ ምንድን ነው ያለው ጨራ ያለኝ እኔ ልጅ እንዳለኝ ሲያውቅ ምንድን ነበር ያለኝ? መቼ አዳመጥሽው? ገጠር ድረስ መጥቶ በዛ ልክ ሁለት ቀን ሶስት ቀን ምናምን ተንከራቶ በዛ ፀሐይና ምናምን ብርቱ ተፈራቶ ይገባዋል። ቶፋ አንቺ ነበርሽ ቤት ይገባዋል። በዚህ ልክ ደግሞ ነው ነገር አሁንም

አንቺ የምልህኛ እኔ የምልህኛ፣ እንግዲህ ተመልካቾቻችን፣ ግቢ ውስጥ ገብታለች። ከግቢው ደግሞ እዚህ ድረስ እስክትመጣ ድረስ ያው ከእናንተ ጋር ትንሽዬ ነገር ላውጋ ብዬ ነው። ምን ይላል መሰላችሁ፣ አንድ ጓደኛዬ ሁሌም አዳዲስ ተመልካች ይኖራል ይላል። እና አዳዲስ ተመልካቾች፣ አዳዲስ ኦዲየንሶች ሊኖሩ ስለሚችሉ ለእነሱ ክሊር ለማድረግ ያህል ምንድነው የተፈጠረው የሚለውን ነገር በሱ በአጭሩ ለማስረዳት እሞክራለሁ። ግን በዚሁ አጋጣሚ ምንድን ነው አትውዱኝም እንዴ? ቲዩቡ እኮ በቃ 16 ሺህ ሊገባ በቃ 16 ሺህ ላይ ቆሟል እንዴ? አረ ሰብስክራይብ አድርጉ ወዳጆች፣ ሰብስክራይብ ካደረጋችሁ እኮ ትንሽ እድገት ምናምን ነገር ካመጣ በጣም ቆንጆ ቆንጆ ፕሮግራሞችን እናንተ እንዲመጥናል ብዬ እናስባቸው ድብድብ ፕሮግራሞችን አስበናል። ግን ያው ሰብስክራይበርስ በጣም አነስተኛ ሆኖ ትንሽ ያዘጋል፣ ተደራሽነቱ ሰዎች ጋር ምናምን በጣም አዛ የሚሆን ከሆነ ትንሽ አዛ ስለሚያደርግ፣ በቃ ባጭሩ ባጭሩ ሰብስክራይብ አድርጉ። በቃ ሰብስክራይብ ያቺ ቀዩ አለች ሰብስክራይብ የምትሉ፣ እሷን ተነካት አለ። ከዛ በኋላ ደውል ምልክቷን ደግሞ ታያት አልሻል። ደውል ምልክቷን ደግሞ አብርተሽ ኦል የሚል አለ። ታቺ ጋር ስቶሪጅ ሶስተኛ ላይ አውል የሚለውን ስትነኪ በቃ ከዛ በኋላ ቤተሰብ ትሆናላችሁ ማለት ነው። ሁልጊዜ ቪዲዮ ስንለቅ ኖቲፊኬሽን ይልክላችኋል። ስለዚህ ከዛ በኋላ የእኛ ቪዲዮ እናንተ ጋር ይደርሳል ማለት ነው። ወደ ጉዳያችን ስንመለስ ግን ሰብስክራይብ ስለምታደርጉ በጣም ነው የምናከብራችሁ። በጣም ነው ፕላስ ደግሞ እዛው ሆናችሁ እራሱ የዩቲዩብ መክፈት ዩቲዩብ መስራት ምናምን ለምትፈልጉ ሰዎች ደግሞ በተቻለ መጠን እኛ ሰፖርት እናደርጋችኋለን ምናምን ነገር። በዚያ አጋጣሚ ዩቲዩብ መክፈት የምትፈልጉ ሰዎች ወይም ደግሞ ዩቲዩብ ላይ መስራት የምትፈልጉ ሰዎች ካላችሁ ታች ኮሜንት ላይ አስቀምጡልኝ ሁሉም ኮሜንት ስለማነበው የተወሰነ ሰፖርት የምናደርግበትን ነገር እናመቻቻለን ወይም ደግሞ ካልሆነ ደግሞ ሁልጊዜ ዩትዩብ ላይ መስራት የምትፈልጉ ሰዎች ካላችሁ ሊንካችሁን እየላካችሁልኝ በየምሰራው ቪዲዮ ላይ ሁሌ እናንተ ፕሮሞት አደርጋለሁ ማስታወቂያ ሰራላችኋለሁ ማለት ነው በእንደዚህ አይነት በእንደዚህ አይነት ነገር ደግሞ እንተባበራለን እንደዛ ደግሞ ለማድረግ ደግሞ ከእናንተ ይጠበቃል ሰብስክራይብ ማድረግ ሼር ማድረግ ለአንድ ለአምስት ለስድስት ሰዎች ሼር አድርጉና ሰብስክራይብ አስደርጉን አረ ወደ ጉዳይ ልግባ ምንድን ነው ቆየሁባችሁ አይደል ኤኒዌይስ ጉዳዩ ምንድን ነው? አኑ ላይክ አብሮ አደጌ ነው ምናምን ነገር፣ በጣም ብዙ ጊዜ ከሱ ጋር አሳልፈናል፣ እና የሚጎዳበትን ነገር ምንም ማየት አልፈልግም። ምናልባት በዛ የመጣ ሰውን ፑሽ አድርጊያት ምናምን ሊሆን ይችላል፣ አላቅም። ብቻ ግን እሷ አትንገረው ያለችኝን ነገር ነግሬዋለሁ ነው። በጣም በእርግጥ ከአቅሜ በላይ ስለሆነ ነው፣ በጣም አስቸግሮኝ ስለነበረ ነው። እና በእርግጥ ስፔሲፊክ አድርጋ ራሱ እዚህ ቦታ ነኝ እንደዚህ አይነት ቤት ላይ ነው የምኖረው እዚህ አካባቢ ላይ ምናምን ብላ ስፔሲፊክ ያደረገችልኝ ነገር አልነበረም። በሰአቱ ግን እንደዚህ አይነት አካባቢ ላይ ነበር ያለች፣ አካባቢው ነው የነገርኩት። እንደው ሁለት ቀን ምናምን ነገር ፈለጓት አቷት እኔ ነኝ። በሶስተኛው ቀን ስንሄድ በአጋጣሚ ያገኝናት ማለት ነው። እንግዲህ ይቅርታ ታደርግልኛለች ብዬ ተስፋ አደርጋለሁ ተመልካቾቼ እና ብቻ እስከዛ ድረስ ግን ለእሷ ይስማማል ብዬ ማስበው ቦታ ላይ እዚህ ጋር ትንሽ ወይዘሮ ትንሽ ትንሽ ሳሳ ይላል ነገር አየሩ ምናምን ነገር ፀሐይ ላይ ከምቀቅላት ሊመጣች እንግዲህ ተመልካቾቻችን ይቅርታ ታደርግልኛለች ብዬ ተስፋ አደርጋለሁ። እናንተም ግን እስቲ እንዴት ነው ማለት በስትክል ይቅርታ መጠየቅ እንኳን በደንብ የምችል አይመስለኝም። ግን የተቻለኝ ነው ያቅም ነው ሞክራለሁ፣ ይቅርታ እንድታደርግልኝ ምክንያቱም አስቀይሜያታለሁ።

እንዳስቀየምኩሽን ገብቶኛል። ግን ደግሞ እኔ ላይ ጨክነው የሚጨክን አንጀት የለሽ እንዴት አወቅ? ጨክኖ የሚጨክን አንጀት እንደሌለ እንዴት አወቅ? ይቀርታ ግን ምርቅልትምር በህይወት ማንንም ሰው ማስቀየም አለብ ማንን ኢቨን እንደ አንቺ አይነት ሰው ደግሞ በቃ የማይታሰብ ነገር ነው። ግን እያስቀየምከኝ ነበር ለውም ደግሞ ለጓደኛ ስትል እንደዛ አስቤ አይደለም። ኪዩብ ነበር ምርቶ ነው። በጣም ነው። ከሁሉም ነገር በላይ ደግሞ አምኝ ነገር ደግሞ እንደዛ ማድረግ በጣም አናደኝ። ካንተ ውጭ ጓደኛ እንደሌለኝ ይታወቃል። ከአቅሜ በላይ ሆነ። አይ ምስጢር የማናገረው ነው። ጓደኛ አለኝ እንዳልኩት ወጋ ያይ ጓደኛ እንደሌለሽ ምናምን የልብ ወዳጅሽ እንደሆንኩኝ ምናምን እኮ ይገባኛል። ካጂ ይሄንን ነገር እያወቅኩ አንተ ማድረግ ነበረብህ? እሺ ነበረብህ ወይ? አንተ ግን ማወቅ ፈለግ ነበር። አንተ አሁን ድጋሚ እንዳወራህ እና እንዳላወራህ ባለፈው አብ ይዞኝ የሚሄደው ላይ ነበርክበት አልነበርክበት? ምን ላይ አሁን ይዘኝ የጠፋበት እንደዛ የታክሲ እንኳን አጥቼ እንደዛ ሰሆንበት የነበረው እሱ ላይ ካለህ አውቅ ያለው ኪዩ ግን እኔ ምንም ባር ቤት ያደረኩት ነገር የለም፣ ለአውራት ፈለጋለሁ ምናምን ብሎኛል። አዎ አውቃለሁ አለህበት። በሱ ላይ መኖር ማለት እንዴት ነው? እኔ ያለ ብርኩ መኪና ፈልጋለሁ አለ። ኪያን አንቺ እንደሚያወራሽ ብቻ ነበር። የህብረት ይመስላል ወይ አይደምጥም? ነው። እሺ፣ አዋራኝ። ከዛስ? እሺ፣ ከዛስ? ውሳኔ ነው፣ እንደፈለግሽ ማድረግ ትችያለሽ። እሺ፣ ሌላውስ? እሺ፣ ቆይ። እሺ ብለው ልጅ ካለው ሰው ጋር እንደሆነ ትፈልጋለህ፣ አንተ ጓደኛህን እንድትሆን ትፈልጋለህ አይደለ? እና ሀቅ አለኝ እኔ የማወራው ነገር አለ ሲለኝ ምናልባት የምር ካልሆነ ምናምን ብዬ ውስጤ ላይ የጅል አስተሳሰብ ሊሆን ይችላል። አላውቅም። ብቻ ግን የማውራት ነገር አለ ሲለኝ እኔ እኔ ራሴን በቃ ማለት ሀቁን ማመን ደብሮኛል። በቃ አሁን ራሴ የመጣሁት እውነት ልንገርህና፣ ላይህም የፈለግኩት ትንሽ ጊዜ ስለቀረኝ ትንሽ በጣም ጥቂት ቀን ከዚህ በኋላ እንደማላይ ስለማውቅ ነው ላይህ የመጣሁት። ለነገሩ ልክ ነው። አሁን ከዚህ ከሄድኩ በኋላ ጓደኛ ሁሉ ማለት ነው የምትወጂው ሰው ሁሉ አያጠፋም ማለት ነው። ሁለት ጥፋት ይቅርታ እንድታደርጊልኝ እሱ ላይ የአንቺ ምርጫ ነው።

ፍጥነትሽ ግን ጓደኛ ለመያዝ ምን ይግኖር ለማድረግ መቼ ይግኖር አላልኩ ጥፋትህ፣ እኔ ይግኖር አላልኩ ጥፋት አይደለም፣ ይግኖር ያደረገ ጥፋት አይደለም። እኔ ግን በቃ ባለፈው በቃ ዝም ታይ ነገር ምን ያህል ተጸጸተኩ። ከር ወክ ላወራችሁ መጥቼ አኑ ሰላም ብዬ ዝም ስትለኝ እኔ እንዴት እንዳበገንከኝ እሺ ጥፋት ይታወቅ ጥፋትህን አውቀህ ደግሞ ይቅርታ መጠየቅ ሲገባ ጭራሽ ዝም ትለኛለህ ሞራል ሞራሉ ጠፋ በጣም ትችልበት አለ ወይዘይ አሁን ነበር

ሰደድከው ሁለተኛው ላይ ደግሞ መኪናውን ሰተህ ላከው። መንቴን አንድ ላይ ሆናችሁ አባራችሁብኝ። ቆይ እና ምንድን ነው በቃ ልጅ ካለው ሰው ጋር አብር ያለ መሆኔን አንተ ቆይ፣ እኔ ልጅ ቢኖረኝና ከኔ ጋር አብረን መሆን ትፈልጋለህ? እ እንደ ሁኔታ የሚወሰን እንደ ሁኔታ የሚወሰን፣ አትበለኝ። እሱ ምንድን ነበር ያለኝ? እኔ ልጅ አለኝ ተብሎ ሲሰማ ምንድን ያለው ልጅ እንዳለኝ ሲያውቅ ምንድን ነበር ያለኝ? ፈተና ሆኖ ቀረ እንጂ ነገር ነው አይደለም እያልኩ አይደለም፣ ነገር ማለት ነው ውሳኔ ልክ እንዳልሆነ አንተ ራስ ትመልሰኛል አይደለም

ጓደኝነቱ ለአንቺ ብቻ አይደለም፣ አንዋርም ጓደኛዬ ነው። ልክ ነህ። አንዋርም ጓደኛህ። ግን አንዋር ጓደኛ ስለሆነ በተቻለ መጠን ነው ያልኩሽ። ከዚህ በኋላ ስለማላይ ነው የመጣሁት። ተረዳኝ። አንተንም እነሱንም ስለማላገኛቸው

እዛ የማላውቀው ቀይ ሰው ሀገር ላይ እንዴት እንደነበርኩ አይተሃል። ኪያንቺ እኮ አላወራም እኮ ስለምትሄድ ቋንቋ ባልችል እንዴት ሊሆን ነበር መልስልኝ። ለት እንበርሹ ከነነባከ ከነምንቴ ጋር ምናምን ነባ ቦርሳና ስልኪን ይዞ አምስት ሳንቲም ጄ ላይ አልነበረም። አንቺ በጣም ጊዜ ሲቀር ለምንድን ነው ነገሮችን በጥምጥ የምታደርጉት? አማራጭ ስለሌለ ነው አማራጭ ስለሌለ አስራ ነኝ መስቀመጥ ነበረብህ። እንደዛ አንድ ክፍል ውስጥ ቁጭ ብሎ እንደ ምን ልበል፣ በጣም አምሽተን ስንት ሰዓት ላይ መሰለህ ክላስ እራሱ የገባ ነው። አይቼዋለሁ፣ አይቼዋለሁ። ደስ አለህ? የመደሰት ምናምን ጉዳይ አይደለም። እና ምን ተሰማ ነው ልጅ ነው። እዚህ ጋር የመጣሁት ይቅርታ ለመጠየቅ፣ ይቅርታ ለመጠየቅ። መጀመሪያ ስላደረካቸው ነገሮች ማወቅ አለብህ ይቅርታ ከመጠየቅ በፊት። እዚህኛው ቪዲዮ ላይ ግን ምንም ያጠፋሁት ነገር እንደሌለን ነው የሚታወቀው። እኔ እንኳን ብኖርበት ፐርስፔክቲቭ ባደረግ ሰው ጉዳዩ ላይ ማለት ነው። አንድ ትልቅ ጥፋት የነበረው አንቺ ጋር ነበር። እኺ ላይክ እንደ እንደ ፍሬንድ እንደ ጓደኛ የተወቃቀስን ከሆነ ይሄን ነገር አንቺ ነሽ መውሰድ ያለብሽ። እንዴት በቃ የሆነ ሰው አጠፋ አይደለ? እህ ይቅርታ አለው ይገባል። ኖ አይደለም እና እሺ፣ ካኗር የተለየ ነገር ምን አደረግሽ አንቺ እስኪ? ከአኗር የምትሻይበትን አንድ ነገር አንድ ነገር ንገርኝ እንጂ ያኔ አይደለም ቆይ እሱም እኮ እንደዛ ብሎ ነበር እኮ አይደል? ያኔ ነፍሰ ጡር ናት የተባለ ጊዜ ላይ ትዝም ይልሽ ከሆነ ለአንቺ ነበር ሰፖርት ሳደርግ የነበረው። ለምን አንቺ ሰፖርት ሳደርግ የነበረው እንዲወራ እና ስለአንቺ ያለኝ አመለካከት ልክ ስለነበረ ማለት ነው አይደል? ሁሉም ሰው አንቺ ለፊቱን ሲያዞርብሽ እኔ ግን አላዞርኩብሽም ነበር። ለምን ስለማቅሽ፣ አሁንም ምን ይማኑ አውቀዋለሁ እያልኩሽ። አሁን ስለማቁ አሁን ላይ እሱ ነው ሰፖርት ላደርግ ነው ይችላል። በፍጹም እንደዚህ አይነት ነገር ያደርጋል ብዬ ስለማቅ፣ ሰርጉዛ አይደለችም ናት አላቅ አላቅ ነው አይቼዋለሁ አይደል ግሌ ወራሽ እፈልጋለሁ። የርግዝና ምልክቱ እንደሚል በደንብ አሳምሬ አይቻለሁ። ከዛ በላይ ከአይኔ በላይ ማምንም ነገር አለ እሱ ደግሞ ባለፈው ባለፈው ያህል አውርታኝ ነበር። ምስክር ይኸው መድሃኔ ለምን ምን ነበር በጥፊ መታች። እሽ ችግር የለም ትንታኝ። ምክንያቱም መመታት እኔ አሁን ላይ ብርቅ የሆነ ነገር አለ። ሁሉ ብዬሽ መጣ ነው የሚጠፈጥፈኝ ግን እኔ ገና እጄን አናቷ ላይ ሳደርግ ቶፋ እንዴት እንዳቅለሸለሻት እና እንዳዞራት ምን ታይቷል። እኔ ብቻ አይደሉም ያየሁት። ተረዳኝ። እርጉዝ ሴት ናት እንደዛ ሊሰማት የሚችለው። እሺ፣ ቆይ እሺ እንኳን ልስትሽ ስላት መርዝ ሳረጊበታለሽ አልጠጣውም ነው ያለችኝ። ይህን ያህል ነው የምጠላው። እኔ ስለ እሱ አይደለም እያወራሁ ያለሁት። እኔ ስለ አኑ ነው እያወራሁ ያለሁት። ስለ እኔ ነው የማወራው፣ ስለ አኑ። እሺ፣ ቆይ እንዴ አንዴ ወደ ነበረ ነው ትንሽ፣ እስቲ ወደኋላ። ምን ማለት ማንንም አልጠራም፣ ማንንም አልጠላም ነኝ። ልጅ ታቆ ጥፋት የለባትም፣ ታጥፋም አጣጥፋም። እኔ ስለሷ አይደለም እያወራሁኝ ያለው፣ ትክክለኛ እኔ ማውራው ስለ ራሴ ነው። ይቅርታ መጀመሪያ እንድትረዳኝ እፈልጋለሁ። ግን እየተቆጠሽ አይደለም፣ ስም እየተያየ አይደለሽኝ ስለሆነ ወይ ወደኋላ ትንሽ መለስ ብንልም ምን ይመስልሻል? ከዚህ በፊት ነፍሰ ጡር ተብለሽ ነበረ አይደለ? ኢቨን እንኳን ማለት ነው የልጁ አባት መጥቶ የኪያ ነው ብሎ ነው ያውቃል ያ ሁሉ ነገር አልፏል አይደል ከዛ አንፃር አሁን ይሄ ያለው ነገር ኖርማል በጣም ብዙ የሚያሳምን ነገር እንኳን አላየንም እኮ ቴስተር ግን የልጅቷ አባት አንቺ የምታውቂው የልጅቷ አባት እንደሆነ የነገርሽን ሰው የወለድኩት ከኪያ ነው አለ በጣም እኮ የሚያስደነግጥ ነገር እኮ ነው እንደዛ ሆኖ ግን ፋይናል ምንድነው የሆነው ያንቺ ልጅ አይደለችም ይሄኛው ከዛ ዘጠኝ ወር ታግሰሽ ልጁ ተወልዶ ህጋዊ መዳይነት እስኪመረመር ድረስ አላቅም። እኔ ስለ እሱ አይደለም እያወራሁሽ ያለሁት። ደግሞ ዘጠኝ ወር ድረስ ራሱ መጠበቅ አይጠበቅም። አሁን ላይ ባለው ቴክኖሎጂ እዛውም ላይ ሆኖ ዴኔ ቴስት መደረግ የሚችልበት ነገር በጣም ብዙ አይነት ነገር አለ። ስለ እሱ አይደለም እኔ እያወራውኝ ያለሁት፣ ግን አንዴ ማውራት ነገር አለ፣ እኔ ጋር ሌላ ነገር አለ እያለ ነው። ቢያንስ አንድ ቀን ረጋ ብለሽ ለምን አታዳምጪውም? እኔ ያ ሁሉ ሰዓት ስትጨቃጨቁ ነበረ እኮ አይደለ? እንደ እዛ ትገናኝታችሁ አንድ አምስት ደቂቃ ቁጭ ብት አንተ ያለ ፍቃድ የጠራሁት ጊዜ ትዝ ይላል። አይኔ ቢጠፋው ጠፍትሽ ነበር የቀረው ሳት ብሎኝ አንድ ቀን ባልሄድ ኖሮ ይሄ አይኔ አላየውም ነበር። ማየት የማልችልበት ደረጃ ደርስ ነበር በእናንተ ምክንያት፣ በነዴ ስሮት። ይኸውልህ አሁን ብዙ ነገር ማውራት አልፈልግም። ይኸውልህ አሁን ላይ ሰላም ነኝ፣ እግዚአብሔር ይመስገን። ትንሽ ጊዜ ነው የቀረኝ። የመጣሁት በጣም ስለምወድ ስለማከብርህ እና ደግሞ አውልልህ ነው ከዚህ በኋላ ለነገሩ ችግር የለውም። የበረራ ቀኔ ተራዝማዋል። ስለዚህ አኛውን ነበር ቀን የምታውቀው። የኛው ቀኑ ሰዓቱን አታውቁ፣ አላውቀውም። አንተን ለውጥ ነገር ንገረኝ ድጋሜ መጥቶ አኑ ቢያለቅስብህ አንድ ነገር ብቻ ጠይቀህ፣ ድጋሜ መጥቶ አኑ እንደባለፈው እንደሆነው ቢሆንብህ፣ ንገረኛን ነገር ቢላ አትወስደው። ስለሱ ብቻ አይደለም እኔ ጉዳይ አይደለም። እቺን ብቻ ነው የምፈልገው። አንቺ እዛ ሄደሽ ምንድን ነበር ስታደርጊ የነበረው እንዴ? እዛ ቁጭ ብለሽ እኮ እያለቅሽ ሕፃን ልጅ ይዘሽ እኮ ምናልባት ከሱ ልጅ ቢኖረኝ ምናምን ነገር ብለሽ እኮ እየተመኘሽ ነበር እኮ አይደል እንዴ? አሁንም ትወጃለሽ አሁን ላይ አዲስ ነው። የምርሽን እንደምንሽ ነው የምጠብቂው። ጓደኛዬ ስለሆንክ ብቻ ሁሉንም ነገር ይፋ እናወጣው። አንተ ግን ይፋ እያወጣሁ ብዙ ነገሮች ተረዳኸኝ? እሺ የምድር መጨረሻችን ነው ነው የመጨረሻችን ነው በዚህ ልክ እኔ እንድታገኘኝ አልፈልግም ሲቀጥል ደግሞ ማለት ነው ለአኑ ብቻ ብዬሽ አይደል አንቺም በሰዓቱ ያስፈልግሽ ስለነበረ ነው በዛን ሰዓት ላይ በነጋታ በርር ይሄድ ነበር አንቺ

አሁንም እያወራ ያለው ግን ስለ አኑ ነው። እኔ ማውራት የፈለግኩ ስለ ከአንቺ ምን ይጎላል? ኪያ ርጋ ብለሽ አምስት ደቂቃ ሰተሹ ብታዳመጩው ከአንቺ ምን ይጎላል? እሱ ያደረገውን ነገር እየደገምሽ እኮ ነው ያለሽው። አንቺ ምን የተለየ ነገር አደረሽ? ቆይ መቼ አዳመጥሽው? ገጠር ድረስ መጥቶ በዛ ልክ ሁለት ቀን ሶስት ቀን ምናምን ተንከራቶ በዛ ፀሐይና ምናምን ብር ተፈራቶበት ይገባዋል። ቶፋ ይገባዋል፣ ይገባዋል። እኔ ካገኘሁት እና እኔ ከሆንኩ አንጻር ይገባዋል ሊያንሰውም ይችላል። በቃ አላቅም ስለምታውቀው ነው ሊያንሰውም ይችላል ያልኩ አድርጎት ከሆነ የምር የምር አድርጎት ከሆነ ኪያ፣ ይገባዋል ምናምን አይደለም፣ ያንሰዋል ነው የምልሽ። ጓደኛዬ ወንድም ምናምን ስለሆነ ምንም ማርብሰብስለት ነገር አይደለም አድርጎት ከሆነ ምን አይነት አማርኛ እኔ በተደጋጋሚ ስጠይቀው ላንተ አይደለም የምመልስልህ ባለ ጉዳይ ሆነት ለሱ ነው። ምን አለኝ አንቺ ደግሞ አዳም ተሽቁ አይ ነው አንድ የክላስም ቪዲዮ ይያው አይ ነው

ምን አይነት ነገር እየተፈጠረ እንደሆነ ምን ቀግራ እየገባኝ፣ በቃ ደስ ብሎኝ ፈገግ ብዬ ከእሷ ጋር ደስ የሚል ጊዜ አሳልፋለሁ ምናምን ብዬ ነበር ያሰብኩት፣ ግን እንዳሰብኩት አይሆንም። ብቻ ተመልካቾቻችን እንግዲህ እኔም ጥፋተኛ ልሆን ይችላል። አይ ዶንት ኖው ብቻ በተቻለኝ መጠን እኔ ሁለቱ ሰላም እንዲሆኑ ብቻ ነው የምፈልገው። እንግዲህ ያ የኔ ፍላጎት ብቻ ሆኖ ቀርቷል፣ አየር ላይ ቀርቷል። ብቻ ስ በተቻለኝ መጠን ያለው ነገር ለማስተካከል ተለያይታችን ማለት የማይቀር ነገር ነው። እንደዚህ አይነት ጉዳይ ላይ አልሰላችሁም። የእኔ በሚለው ሰው ላይ መቼም አልሰላችሁም።